ከሸሪካ ነው የሚመጣው። ኢንሻአላህ እናንተ ብቻ የምትፈልጉት ነገር ኮሜንት ጻፉልኝ፣ ባላችሁ በድራስ ሁሉም ነገር አመጣላችኋለሁ። ይሄ ወላሂን ወላሂን ብያ ይሄው፣ በእናንተ ፊት ነው ታውቃላችሁ። ኦንላይን መጣን ሰዎች፣ እንደዚህ ታሽጎ ነው የሚመጣላችሁ ኢንሻአላህ። የሚጠቅሙ የሆነ ብዛቱ እዚህ አካባቢ ብዛት አሉ። እዚህ ፎሮፎሮ ያለበት ቦታ ብቻ ነው ያሳሳውና ቢስሚላህ አራህማን አራሂም። ቢስሚላህ ማሻአላህ። ከረሩ ዘንዳየው በጽናት ቆሞ

በጥቸላቸው ረመዳን 18 ገብተናል። ማሻአላ ተባረካላ ጾማቸው መቆል ከሆነ ሰዎች አላ ሀርገን ሐይር ሰራ ሰርቶ ካለፉ ሰዎች ሰደቃ ሰጥቶ ሰላ ሰግዶ ዱዓ ውስጥ ጃብ ካረቡ ሰዎች ቁርአን ከቀርቡ ሰዎች አላ ያርገን እያልኩኝ እስቲ ኦንላይን ደረጃሉ የሆነ ሰርፕራይዝ ጠልቤለታለሁ። ትንሽ ፀጉሩ እቺ ፎሮፎር እዚህ አካባቢ ብቻ የምታውቁ ሰዎች ኮመንት ጻፉልኝ። እዚህ አካባቢ ብቻ ነው ፎሮፎሩ። ያ ፎሮፎሩ የሚበላው ቦታ ላይ ፀጉሩ እዚህ ጨረሰ። እዚህ አሳሳው ማለት ነው። እና ሁሉ ባለቤት የልጆች አባት ነው እና የእሱ ደስታ ደስታው ሀዘን ሀዘን እና የወንድ የሰው ልጅ የወንድም ሴትም ውበቱ ፀጉር ነው እና ደረጃ ላይ የሆነ ሰርፐራይ ጸጉሩ የሚያሳድግ ተብይቅ ሚዲያ ላይ እስቲ እናንተ አሳያቸዋለሁ አሁ ይሄ ነገር ተጠቅሜዋለሁ። እውነትሽ ነው አሪፍ ነው የምትሉ ሰዎች ካላቸው ኮመንት ጻፉልኝ። ቪዲዮ ላይክ እስቲ አርግለት፣ የማዳም ቅመማቸው እኔ ሀዩዬ ላይክ አድርጉኝ። አትፍሮ ነፃ ነው ላይክ ጀዛኩም አላ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ የምታበረታችሁ ሰዎች ጀዛኩም አላሁ ኸይር። እቲ እና አጠቃቀሙ ግን ወላሂ አላቅም አጠቃቀሙ ይሆናል። ኮመንት ጻፉልኝ። ፋይዳ አለው ኮመንት አሪፍ ነው። አይ ነበር ወላ መጥለብ አልቻልኩም። ጀምራለው ሀዩዬ ብቻ ኮመንሳ እኔ ጀምራለሁ ኢንሻአላ ማለት ነው። እኔም ለውጡ መረጃ ላይ የዚህ ስራ ኦንላይን ጀምራለሁ በት ድረስ እዚህ ያላችሁ ይመጣለው ማለት እልክላችሁ በመሸዋር፣ እናንተ ብቻ መቀበል ብቻ ነው ከሸሪካ የሚመጣው ኢንሻአላ። እናንተ ብቻ የምትፈልጉት ነገር ባላችሁበት ድረስ ሁሉም ነገር አመጣላችኋለሁ። ብዛት ፎሮ ፎሮ ያለበት ቦታ ብቻ ነው። ስሚላ፣ ማሻአላ፣ ተባረከላ። ልጆቼ ልጆቼ አባት ረጃል ሲመጣ ሲመጣ ደስ ቢዚ ነው። እኔ እሱ ሲመጣ

ይሄ ነው እንግዲህ ኦንላይን በጣም ታይውታላችሁ። ይሄ ካሜራ ቤት ትንሽ ሆና ሂጂ። ይሄ ይሄ እቺ ደግሞ ቫይታሚኗ ናት። ቫይታሚኗ እነዚህ ጥቅሙ ምንድነው ሀዩዬ ማለታቸው አይቀርም የነዚህ ጥቅሙ፣ ጸው ጸጉር አላድግም ላላችሁ ሰዎች፣ ብዛት ለሌላችሁ ሰዎች፣ የሚበጣጠስ ጸጉር ወይም ተነቃቅሎ የሚወጡ ሰዎች ይሄ ጥቅሙ ምንድን ነው አለ ብዛት የሚፈልግ ሰው አዳዲስ ፀጉር ያወጣል አለ። ጠንከራ ጥንካሬ ከሌለ ጥንካሬ የሚሰጥ ነው አለ። ብዛት ከሌለውም ጥንካሬ የሚሰጠውም የሚያሳድግም ብሎ። ብሩ ግን ውድ ነው፣ ግን ይሁን የሰው ልጅ ውበቱ ፀጉር ስለሆነ ብዬ ለባለካይ እንደዚህ ከዚቻለሁ። ይሄ ተጠቅም ያለው ብላችሁ ያሰባችሁ ሰዎች ኮመንት ጻፉልኝ። ይሄ አለ። እኔ ገና አጠቃቀሙ ገና ላነበው ነው። አዎ ሻምፖ ይላል። አሃ ይሄ ሻምፖ ነው፣ ሻምፖ ይላል። ይሄ ይሄ ቫይታሚን ጭቅላታችሁ ላይ አደረጉት ጭቅላታችሁ ላይ ይህ ክሬሙ ነው። ክሬም ነው የምትፈልጉ ሰዎች ካላችሁ ሄሎ ሀዩዬ ይበለኝ። ፈለጋችሁበት ቦታ አመጣለሁ። ግን ሀቂቃ ለመናገር እ አልዋሽም ጾመኛ ነኝ። ለረጃሉ ጀርባለሁ ጀርቤ፣ አሪፍ ለውጥ ካለው እኔ መስራቱ እፈልጋለሁ። የዚህ ቢዝነስ ሰዎች ካላችሁ ኮመንት ጻፉልኝ። ኢንሻላህ በሌላ ቪዲዮ